እና ኔቪን ደግሞ ዋናው የመረጥኩት አንደኛ አለባበሱን። በ49 ዓመተ ምህረት የተቀጠሩት አባሎች ለእረፍት ሲመጡ ሽሮ ሜዳ አሉ፣ ታችኛ ሰፈር አሉ። ወደ ታችን ወደ ፒያሳም ስንሄድ የኢትዮጵያ ንጉሰ ነገስት መንግስት የባህር ኃይል ነው የሚለው ጽሁፉ ነጭ ነበር፣ ነጭ ነበር አለ ዩኒፎርሙ። አይደለም አሁን በዘንድሮው ዩኒፎርም ነው የተረጎምኮ፣ ጥቁር ነው፣ አረ ኮላሩ። ከዛ አለ አለባበሱ አንግታዩ ዝግ አለ ጥቁር ጨርቅ ሲሄዱ ይሄን ባርኔጣ አድርገውት፣ ኮረዳ የተባለ እነሱን ተከተሎ ሲዞር የነበረ እንኳን አልነበርሽ። እና ያ ነገር አይ ነበርና ኔቪን መረጥኩና ሞላሁ። እና ትምህርቴን ቀጠልኩ። ስቀጥል በቀጣዩ አመት ለካ ኔቪው ሰው ፈልጓል። እና ቀጥታ ትምህርት ሚኒስቴር ሲጠይቅ ተፈሪ መኮንን እንትን አላቸው የሚመዘግቡበት። እና ስሜን ከና አባቴ ነግረው ለአንድ ኔቪ ቀጥታ ተፈሪ መኮንን ትምህርት ቤት ይመጣል። ያ ሰውዬ አሁንም አለ በሕይወት። ወንድምህ ማነው ቢሉኝ እሱን ነው ምለው።